የጀነት መልክ የሚመስሉት ቁርአን በማፈዛቸው ምክንያት ለዚህ ላበቃቸው ጌታ አንድ ላይ እስኪ አልሐምድሊላህ እንበል። በሁለተኛ የነዚህ ልጆች ወላጆች እንኳን ደስ አላቸው ላለው። በሶስተኛው የጉብሬ ከተማ ህዝብ ጠቅላላ ይህን ደረጃ በመጀመሪያ ጊዜ ለማስመረቅ ላበቃቸው ጌታ አልሐምድሊላህ ላለው እስኪ አልሐምድሊላህ እንበል አንድ ላይ አሁን ወንድማችን ሲያስታውቅ ትዝ ያለኝ ነገር አለ። እሱ በሚያስታውቅበት ሰዓት አንድ ነገር ትዝ አለኝ። የትምህርት ቤት ማቋቋም ሁኔታ፣ የቁርአን ትምህርት ቤት ማስፋፋት ሁኔታ የሚለውን ትዝ ያለኝ አንድ ታሪክ እነግራችኋለሁ። እሱም ምናልባት ልጆች እያለን ያዳመጥኩት ቃል ነው ሸይኽ ኢብራሂም ይባላሉ፣ አላህ ጀነት ይበላቸው። ቁርአን ያስቀራሉ፣ ብዙ ልጆች ቁርአን አስቀርተዋል እና አንድ ቦታ ላይ ከተናገሩት ንግግር መካከል ልክ ወንድማችን ሲያስታውቅ ሀሳቡ የእሳቸው ፊት ለፊት መጣብኝ እና ሁለት የሚዋደዱ ወንድማማቾች ነበሩ አሉ። በጣም ይዋደዳል ሊላህ ተዓላ ከዛ አንዱ ቀድሞ ወደ አኼራ ሄደ። ከዛ በኋላ እንደው አሁን ዘመኑ ተበላሽቷል እንጂ የድሮ ሰዎች የሚዋደዱ ሰዎች አንዱ ወደ አኼራ ሲሄድ አንዱ ይጨነቃል፣ ዱዓ ያደርጋል። ይህ የአላ ለአላህ የሚወደው የነበረው ወንድሜ የት ነው ያለው ብሎ ይጨነቃል። ጀነት ነው ያለው ጀሀነም ነው ያለው? ለየት ዱዓ ያደርጋል፣ ያለቅሳል ባህላ ይሄ ሰው አንድ ወደዋ እዚያ አዱኛ ላይ የቀረው ዱአ ሲያደርግ አምስት ዓመት ሙሉ አጣው። ግራ ተጋባ ከአምስት ዓመት በኋላ በመናም ተገናኙ አሉ የት ነበርክ እስካሁን ብሎ ስጠይቀው እስካሁንማ ጀሃነም ነበርኩ አለው አሁን ግን ከዛ ተለው ውጪ ወደ ጀነት መጣሁ አለው እንዴት ነው የመጣኸው? እኔ በምሞትበት ሰዓት ባለቤቴ ነፍሰ ጡር ነበር ይቻለ። ከዛ በኋላ እኔ ከሞትኩ በኋላ ልጅ ተወለደልኝ። ያ ልጅ አድጎ አራት ዓመት አምስት ዓመት ሲሞላው ቁርአን ትምህርት ቤት ወሰደችው። መጀመሪያውኑ ቢስሚላህ ራህማን ራሂም ሲል በዛች ቢስሚላህ ራህማን ራሂም በረካ አላህ ቶሎ ወደ ጀነት ለወጠልኛል። በጣም የሚገርም ነገር ነው። እንደ ቀላል እናየሆነን ወላጆች ልጆቻችሁን ቁርአን የምታስተምሩ ከሆነ በቅድሚያ ለቁርአን የምትሰጡ ከሆነ ለቁርአን የምንሰጥ ከሆነ ደረጃችን ከፍ ይሆናል። በአድኛም እንደሰታለን፣ በጀነትም አላህ ያስደስተናል። ከልጆቻችን ጋር ቁርአን ሐፊዘል ቁርአን ካዘጋጀ ናቸው። አብረን በእነሱ ምክንያት ዘውድ በወላጆች ላይ ይደፋል። ይህ ሁሉ እድል ስላለ የዚህ አካባቢ ሰዎች ጠቅላላ የምንጠይቃችሁ ነገር ቢኖር ምንድን ነው፣ ይሄም መድረሳ ይሁን ሌላም መድረሳም ይሆን ገንዘብ ብቻ አይደለም ማዋጣት፣ ገበሬዎች ናችሁ ቆጮ አለ ሌላም ነገር አለ። ከዛ ከምታመርቱት ምርት ላይ ለትምህርት ቤት ብላችሁ ብታቀርቡ፣ ለቀለብ ለቁርስ፣ ለምሳ፣ ለራት ብላችሁ ብትወስኑ ነገሩ በቀላሉ ያልቃል፣ በቀላሉ ያልቃል። ለዚህ ብዙ ገንዘብ የለንምና፣ ብዙ ገንዘብ የለኝምና አላዋጣም የሚል ነገር ሳይኖር ያለው እድል እያንዳንዱ ወንዱም ሴቱም ሴቶች ወርቅ ማቅረብ ይችላሉ። ገበሬውም እያረሰ ያገኘውን ከዓመት ከሚያገኘው ምርት ሁለት ኩንታል ለዚህ ታፊዘል ቁርአን አንዱ ኩንታል በዚህ ቁርአን ቢል ምን ይሆናል? እነዚህ ቁርአን ቀርተው በሚገኙበት ሰዓት ቁርአን በተቀራ ቁጥር፣ ቁርአን የቀሩ ሰዎች በበዛ ቁጥር የመስጊዱ ጀማ ይበዛል፣ ፈሳዱ ይቀንሳል። ሀገሪቷ ላይ ያለውም ሰላም አላህ ያስጠብቃል። በዚህ በቁርኣን መሰረት እና ለዚህ ሁሉ እናቶችና አባቶች እንዳውም የመሻይኾቻችሁን የሰሩትን ያለፉትን የእነሱን ስራ ለማስቀጠል ሁላችሁም ዝግጁ ለመሆን ዝግጁ ናቸው ወይ ነው የምለው ጥያቄ። አይ እኔ በዚህ አይበቃኝም። ሶስት ጊዜ አላሁ አክበር በሉልኝ። እዚያ አላሁ አክበር፣ አላሁ አክበር ያቅማችን ያህል ለትምህርት ቤት ለመርዳት ዝግጁ ነን። ኢንሻአላህ እድለኞች ናችሁ። ለዚህ ምንጭ የሚሆናችሁ ምንድነው መጀመሪያ? እነዚህ አስራ ስምንቶች በመመረቃቸው ምክንያት አልሐምዱሊላህ እንላለን፣ ሹክር እናደርጋለን። እነሱም እናንተም የሀገሪቷ ህዝብ ጠቅላላ የሹክር ጭማሪ የሚሆን ነገር ለማግኘት አላህ ስብሓነሁ ወተዓላ ለእንሸከርቱም ለአዚደነኩም ይላል። በነገራችን ላይ ቁርአን ማለት ቀላል ነገር አይደለም። በክብደት አይን መመልከት አለብን። አላህ ስብሓነው ወተዓላ ሚላል ዛሊከል ኪታብ አሩቆ ነው የተናገረው አላህ ለምንድነው ይባላል? የቀረበ ነገር ይናቃላሉ። የቀረበ ነገር ይናቃል። በሩቅ የምትመለከተው ነገር ግን

በቅያማ አምለታ አላህ ያዋርዳል። ኢነላህ የርፋዑ ቢሃዛ ኪታብ አቅዋመን ወየድኡ ቢሃ አኸሪን። አላህ በዚህ ኪታብ መሰረት ሰዎቹን ከፍ ያደርጋል። በዚህ ቁርአን መሰረት ሰዎቹን ያዋርዳል። ቁርአንን በተቻለ መጠን ከፍ ያደረጉ ሰዎች እነሱም ከፍ እያሉ ይመጣሉ። ቁርአንን ግን የናቁ ሰዎችና ዝቅ ያደረጉት በሁለተኛ ደረጃ በሶስተኛ ደረጃ የሚሰ ሰዎች ካለ

መጀመሪያ ተመራቂዎች፣ ሁለተኛ ወላጆች፣ ሶስተኛ የሀገሪቱ እዚ ያለው ጉብሬ ከተማ ህዝብ ጠቅላላ ማወቅ ያለብን እንዲጨምርልን ከፈለግን መጀመሪያ ኒዕማውን ማወቅ አለብን። ኒዕማው ምንድን ነው? የአላህን ቃል ማግኘት ነው። ቁርአንን አግኝተናል። ይሄ ትልቅ የመጀመሪያው ነጥባችን ነው። ኒዕማውን ማወቅ አስፈላጊ ነው። አላህ የሰጠን ኒዕማ ማለት ነው። ሁለተኛ ኒዕማውን የሰጠው ማን ነው ቢባል አላህ ሱብሓነ ወተዓላ ነው። ማዕሪፈቱል ሙንዒም አላህን ማወቅ አለብን፣ አላህ ሱብሓነ ወተዓላ ነው። ሶስተኛ አላህን መውደድ፣ አላህ ሱብሓነ ወተዓላ መውደድ። አራተኛ ይህንን የተማርንበትን ያፈዝነውን ቁርአን መጥፎ ቦታ ላይ እንዳናውለው መጥፎ ቦታ ላይ እንዳንገኝ፣ ሁልጊዜ መገኘት ያለብን ጥሩ ቦታ ላይ ነው። የምንጠረጠርበት ቦታ ላይ መገኘት የለብንም። በሆዳችን ላይ ቁርአን አለን። እናንተም ይሄን በማግኘታችሁ ይህን መፈጸም ግዴታችሁ ነው። አምስተኛው ይሄ ነገር ለሰጠን ጌታ አልሐምዱሊላህ አልሐምዱሊላህ ያል እንደሆነ እነዚያ የዘረዘርኳቸውን ነገር በስራ ላይ በምናውሉበት ሰዓት አንድ መድረስ አይሆንም፣ ሁለት ያደርገዋል፣ አላህ ሶስት ያደርገዋል፣ አራት ያደርገዋል። ከዛ ዩኒቨርሲቲ እዚህ ከተማ ሊቋቋም ይችላል፣ የኢስላሚክ ዩኒቨርሲቲ። ይህን ለማድረግ የሚቻለው የኛ የሽኩር አደራረግ ሁኔታ ሲያይ አላህ አንድ ስንዝ ስንቀር አላህ የበለጠ ይቀርባል። አንድ ክንስንደ ስናቀርበው የበለጠ እየቀረበለን የበለጠ ከተወሰነ ዓመታት በኋላ ብዙ ዑለማዎች የሚወጡበት ሀገር ይሆናል። ወላኪን ይህን ለማድረግ ሁላችሁም ወላጆችም፣ አስተማሪዎችም፣ እህቶቻችን በሙሉ ከአሁን ጀምሮ መነየት አለብን። ማን ነው ለዚህ ዝግጁ ኢንሻአላ? በገንዘብም በጉልበቱም በሁሉ ነገር ለማዋጣት ማን ነው? ላኢላህ ኢላላህ። ቁርስ አልበላችሁ? እሺ፣ ኢንሻአላህ ወልወደም ለማዋጣት ዝግጁ ነን ኢንሻአላህ። ጊዜያችንም?